እንዴት ናችሁ? ፋሲል ነኝ። ይህ የኢንፎቴንመንት የዩቲዩብ ቻናል ነው። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት አድርገን ዩቲዩብ ስቱዲዮአችንን ስንገብተን ያለንን የዩቲዩብ ቻናላችንን እንቅስቃሴ መመልከት እንችላለን እያንዳንዱ ነገር በዝርዝር ይላችሁ ቀርብ ያለው። በተለይ ደግሞ ቻናላችን የሚታየው የት የት ሀገር ነው? በየትኞቹ ከተሞች ነው እየታየ ያለው? በተለይ ደግሞ የትኞቹ ሀገራት ነው ቻናላችን እያዩ ያሉት? ምን አይነት እንቅስቃሴ ነው ቻናላችን እያደረገ ያለው? እነዚህ እና ሌሎችም ነገሮች አብረን እንመለከታለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ የሚቆዩ ቆዩ። ቪዲዮ ሙሉ ከተከታተላችሁ በጣም በቀላሉ እንዴት ዩቲዩብ ስቱዲዮችን ውስጥ ገብተን የቻናላችንን እንቅስቃሴ መከታተል እንደምንችል አብረን እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። ምክንያቱም አብዛኞቻችሁ ቪዲዮዎችን የምታዩት ሰብስክራይብ ሳታረጉ ነው፣ በፐርሰንት ብዙ ናቸው። ስለዚህ ሰብስክራይብ በማድረግ ቪዲዮዎችን ማየት እንድትቀጥሉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። እንደዚሁም ደግሞ ላይክ እና ሼር በማድረግ ቪዲዮውን ጀምሩ። አሁን አብረን እንቆያለን። እንግዲህ እንደነገርኳችሁ እንግዲህ ዛሬ የምንመለከተው እንዴት አድርገን ጂኦግራፊ ውስጥ ገብተን ማለትም የዩቱብ ስቱዲዮ ውስጥ ገብተን ከዛ በኋላ ጂኦግራፊ ላይ ገብተን እንዴት አድርገን ብዙ ነገሮችን መመልከት እንችላለን። እርግጥ ነው ጂኦግራፊን ብቻ በመመልከት አይደለም የተለያዩ ነገሮችን ነው እንመለከተው። ዛሬ መጀመሪያ እንዴት ዩቲዩብ ስቱዲዮዎችን ውስጥ እንደምንገባ እንመለከታለን። እርግጥ ነው ዩቲዩብ ስቱዲዮ ውስጥ መግባት በጣም ቀላል የሆነ ነገር ነው። ሆኖም ግን ከዛ በኋላ ያሉንን እያንዳንዳቸውን የዩቲዩብ ቻናላችንን እንቅስቃሴ እንመለከታለን። ምን ያህል ሰዎች ናቸው ሰብስክራይብ ያደርጉን ወይም ደግሞ እነማን ናቸው ሰብስክራይብ ያደርጉን? ምን ያህል ፐርሰንት ናቸው ሰብስክራይብ ያደርጉን? በየትኛው ሀገር ነው በብዛት በፐርሰንት የምንታየው ቪዲ ሀገራችን የሚታየው ቻናላችን የሚታየው እያንዳንዱ ነገራችን፣ እንቅስቃሴያችን አጠቃላይ ዛሬ ዩቲዩብ ስቱዲዮ ውስጥ አብረን እንመለከታለን ማለት ነው። በድጋሚ አብራችሁኝ እንድትቆዩ የጋበዝኩኝ አሁን ቀጥታ ወደ ዩቲዩብ ስቱዲዮ እንገባለን። ዩቲዩብ ቻናላችን ላይ ከገባን በኋላ ዩቲዩብ ስቱዲዮ ውስጥ ልክ እንደዚህ አንድ ጊዜ ክሊክ አድርገን እንገባለን ማለት ነው። ከዛ ዩቲዩብ ስቱዲዮ ውስጥ ስንገባ መጀመሪያ የምናገኘው ዳሽቦርዳችንን ነው። ያው እንደምትመለከቱት እዚህ ጋር ዳሽቦርዳችን ነው ፊት ለፊት የሚያሳየን። ስለዚህ ዳሽቦርዳችን የሚያሳየን ደግሞ በሃይላይት ምን አይነት እንቅስቃሴ ነው ቻናላችን እያደረገ ያለው፣ ይሄንን ነው የሚያሳየን። ስለዚህ አብረን እንመለከታለን ማለት ነው። ስለዚህ ዳሽቦርድ ላይ ይሄንን እናያለን። ለምሳሌ እኔ ክረንት ያሉኝ ሰብስክራይበርስ 868 አካባቢ ነው። ወደ 207 አካባቢ ባለፉት አንድ ወር ውስጥ ያገኘሁት ያገኘቸው ሰብስክራይበርስ ናቸው። እንደዚሁም ደግሞ ቪው ደግሞ በተመለከተ 6.1 ኬ ይሄ እንግዲህ አጠቃላይ የወር እንቅስቃሴ ነው የሚያሳየው። ዋች ወራችሁን ወይም ዋች ታይማችሁን ያሳያል ያላችሁን ያገኛችሁትን በ28 ቀን ውስጥ ያላችሁትን ያገኛችሁትን ቪው ያሳያል። ግን እርግጥ ነው እነዚህ 28 ቀን ይበል እንጂ እናንተ የፈለጋችሁትን አይነት መንገድ ማየት ትችላላችሁ። ከፈለጋችሁ የአንድ አመት ማየት ትችላላችሁ። የባለፈውን ዓመት ማየት ትችላላችሁ። የአንድ ሳምንት ማየት ትችላላችሁ። የፈለጋችሁትን ማየት ትችላላችሁ ማለት ነው። ስለዚህ ይሄ ነው። በሌላው ደግሞ እዚህ ጋር የሚያሳየን የመጨረሻ የተለቀቀው ቪዲዮ ምንድን ነው? ይሄንን እንመለከታለን ማለት ነው። ስለዚህ እዚህ ጋር ዳሽቦርድ ላይ የምንመለከታቸው ነገሮች እነዚህ ናቸው። አሁን እዚህ ጋር ደግሞ ሌተስት ኮሜንት ያገኘናቸው ኮሜንቶች ከተለያዩ ቪዲዮቻችን ያገኘናቸውን ኮንቴንቶች፣ ፐብሊሽ የተደረጉ የቅርብ ጊዜ ቪዲዮዎች እነዚህ እነዚህም በሙሉ እዚህ ጋር ነው የምንመለከተው ማለት ነው። አሁን ቀጥታ ወደ አናሊቲክስ እንግባና እስኪ የዛሬውን ዋናው የተነሳንበት ነገር ይሄ ስለሆነ ወደ አናሊቲክስ ይንገባለ ማለት ነው። ቻናል አናሊቲክስ ላይ ስንገባ የተለያዩ ነገሮችን እዚህ ጋር ታገኛላችሁ። ኦቨርቪው አለ፣ ኮንቴንት አለ፣ ኦዲየንስ አለ፣ ትሬንድስ የሚል አለ። እርግጥ ነው ይሄ ቻናል ሞኔታይዝ ስላልሆነ አሁን እዚህ ጋር ሪቬኑ ምናምን የሚሉ ነገሮች የሉም እንጂ ቻናላችሁ ሞኔታይዝ ከሆነ ሪቬኑ ምናምን የሚባሉ ነገሮች ይጨመራሉ። የኔ ገና ቻናል ሞኔታይዝ አልሆነም። ስለዚህ አሁን ኦቨርቪው እዚህ ጋር እንመለከታለን። ኦቨርቪው ስትመለከቱ እንዳልኳችሁ የ28 ቀን ወይም ባለፈው 28 ቀናት ውስጥ ወይም በአንድ ወር ውስጥ ማለት ይቻላል ያገኛችኋቸው ነገሮች ለምሳሌ ቪዋችሁ ቅድም እንዳየ ነው ዋች ታይማችሁ ሰብስክራይበሮቻችሁ፣ እነዚህ ትመለከታላችሁ ማለት ነው እዚህ ጋ። አሁን እዚህ ጋር ስትመለከቱ ያለውን እያንዳንዱን እንቅስቃሴ ከሜይ 6 ወይም ከግንቦት 6 2025 ጀምሮ እስከ ጁን ሁለት ድረስ ያለውን፣ እስከ ትላንትና ድረስ ያለውን ማለት ነው እንቅስቃሴዎችን ይነግራቸዋል፣ ያሳያቸዋል። ስለዚህ ልክ በእንደዚህ አይነት መንገድ መመልከት ትችላላችሁ ማለት ነው። ይሄ አሁን ይሄም ቢሆን ገና ውስጡን ሳንገባ ያየነው ያገኘነው ነገር ነው እንጂ ልክ እንደዚህ ነክታችሁ ስትገቡ ደግሞ በጣም በርካታ የሆኑ ነገሮችን ማግኘት ትችላላችሁ። ግን እዚህ ጋር እንዳልኳችሁ አሁን እኛ የ28 ቀን ነው ያየነው፣ ለምሳሌ ከሜ 6 እስከ ጁን 2025 ይላል። እዚህ ጋ ግን ክሊክ አድርጋችሁ ከከፈታችሁ ያለፉትን 90 ቀናት ማየት ትችላላችሁ፣ ያለፉትን ሰባት ቀናት ወይም ያለፈውን አጠቃላይ የአመቱን እንቅስቃሴያችሁን አጠቃላይ ደግሞ የላይፍ ታይማችሁን ማየት ትችላላችሁ። ከዛ በተጨማሪ ደግሞ 2025 እንደ ጀመሪያ አካባቢ 2024 ከዛ በፊት የነበሩትን እንቅስቃሴዎቻችሁን ማየት ትችላላችሁ ማለት ነው። ሌላው ነገር እዚ ጋር ሪል ታይም አለ። አፕዴት የሆነ ላይቭ አፕዴት የሚደረግበት ሲስተም ነው ይሄ ራሱ። ልክ አሁን ለምሳሌ አንድ ሰብስክራይበር ብታገኙ እዚ ጋ ካውንት ያደርግላቸዋል ማለት ነው። ሰብስክራይበሮቻችሁን ለምሳሌ እዚ ጋ 868 ነበር 869 እንደዚህ እያለ ይጨምራል ማለት ነው። እዚህ ጋር ደግሞ በ48 ሰዓት ውስጥ ያገኛችሁት ቪውን ነው የሚያመለክተው። በ48 ሰዓት ውስጥ በለቀቃችኋቸው ቪዲዮ ይሁን ከዛ ፊት ለቃችኋቸው በነበራችሁት ቪዲዮዎች ያገኛቸዋቸው ቪው እና ምን ያህል እንደታየላችሁ ትመለከታላችሁ ማለት ነው። ሌላው ዮር ቶፕ ኮንቴንት ኢን ዲስ ፔሪድ ይላል። ስለዚህ በጣም ቶፕ የሚባሉ ኮንቴንቶቻችሁ በዚህ ሰዓት የትኞቹ ናቸው? ይህ አሁን የሚቆጠረው በምንድነው? በአቨሬጅ ቪው ዲሬሽን ነው። በአቨሬጅ ቪው ዲሬሽን ማለት በምን ያህል ጊዜ ታየ ነው። በፐርሰንትም በሰዓትም። ለምሳሌ ይሄኛው ማሳሰቢያ ዲቪ 2026 የሚለው ወይም ደግሞ እዚህ ጋር ቶሎ አሜሪካ ካልገባችሁ ቪዛችሁ ይቃጠላል የሚለው የተሰራ ቪዲዮ 3 ከ43 ደቂቃ ያክል ወይም ደግሞ በአቨሬጅ 24.7 ፐርሰንት ታይቷል። ቪው ደግሞ 1791። እንግዲህ ይሄ ቶፕ ኮንቴንቶችን ነው እዚጋ የሚያስቀምጠው። እዚህ ጋር ደግሞ የሦስት ሰዓት ከሁለት ደቂቃ እየታየ ቪዲዮ አለ። ይሄ ደግሞ በ17 ነጥብ ሁለት ፐርሰንት ማለት ነው። ይሄ ደግሞ 1386 ቪው አግኝተዋል። እንደዚህ እንደዚህ እያለ እንግዲህ እነዚህ ከፍተኛ ጀምሮ ወደ ዝቅተኛ፣ አሁን ለምሳሌ አንዳንድ ጊዜ ደግሞ በመካከል ከፍተኛ የሚሆኑ ነገሮችን እርግጥ ነው በተርታ በቅደም ተከተል ባይሄድም፣ ግን ቶፕ ከቶፕ ወደ ታች ነው እየሄደ የሚያሳያቸው ማለት ነው። ለምሳሌ እዚህ ጋር ኢዝ ላይቭ የሚል በሜይ 22/2025 ላይ ላይቭ ስትሪም ላይ የገባሁት 39 ሰከንድ ብቻ ነው የታየው። ይሄ ማለት ዜሮ ነጥብ 8 ፐርሰንት ግን 354 ቪው ደግሞ አግኝተዋል እዚህ ጋር። ስለዚህ እነዚህ እነዚህ ነገሮች ማግኘት እንችላለን ማለት ነው። ስለዚህ አሁን እኛ ዛሬ የምንመለከተው የባለፉትን 28 ቀናት ውስጥ ነው እየተመለከትን ያለ ነው ማለት ነው። እዚህ ጋር ኮንቴንቶቻችንን እንመለከታለን። ይሄ ኮንቴንቶቻችን ለምሳሌ እዚጋ ቶፕ ላይቭ ስትሪምስ ይላል። ስለዚህ ቶፕ የሚባሉትን ላይቭ ስትሪሞች ከላይ ወደ ታች አስቀምጠውልናል እዚጋ እንደምትመለከቱት። እዚህ እዚጋ ደግሞ ሃው ቪወርስ ፋይንድ ዮር ላይቭ ስትሪም እዚጋ ደግሞ ተመልካቾቹ ምን ያህል እንዴት አገኙት፣ ላይቭ ስትሪም እንዴት አገኙት፣ በምን አይነት መንገድ አገኙት፣ ብራውዘር ፊውቸርስ፣ ቨርቲካል ላይቭ ፊድ፣ ኖቲፊኬሽንስ፣ ቻነል ፔጅስ አደርስ እያለ ይቀጥላል ማለት ነው። አሁን ይህንን ሲ ሞር ብለን ብንገባ እዚጋ ጂኦግራፊያችንን ያሳየናል ማለት ነው። አሁን እዚጋ ኢንፎቴመንት በሚለው ቻናል ስል ያሉ እያንዳንዱ ትራፊክ ሶርስ፣ ጂኦግራፊ፣ ሲቲዝ፣ ቪው አሁን ቅድም የመጀመሪያ ስገባ ወይም በመግቢያችን ላይ የገለጽኩላችሁ ነገሮች ይሄ ናቸው። እያንዳንዱን እንቅስቃሴ በዲቴል የሚያሳየን ቦታ ነው። ይሄ እንግዲህ አሁን እኛ በላይፍ ስትሪም ነው የከፈትነው ወይም ለላይፍ ስትሪም ነው የከፈት ነው። አሁን ጂኦግራፊያችንን እስቲ እንመልከት። እዚህ ጋር ጂኦግራፊያችንን ስንመለከት እዚህ ጋር ቶታሉ 1099 ቪው አለን። ዋሽ ታይማችን 31.4 ነው። አቨሬጅ ቪው ዲዩሬሽን ደግሞ አንድ ሰዓት 42 ደቂቃ ነው ወይም ደግሞ አንድ ደቂቃ 42 ሰከንድ ሊሆን ይችላል። ስለዚህ ስለዚህ ኤስቲሜትድ አቨሬጅ ሚኒትስ ዋችድ ፐር ቪው፣ ስለዚህ ይሄ የደቂቃና የሰከንዶችን ነው የሚያሳየን ማለት ነው ቪው ዲዩሬሽን አሁን ከየትኞቹ ሀገሮች ነው በደንብ የታየልን? በፐርሰንት ስትሉ ስሪላንካ ነው በጣም የታየው። ከኢትዮጵያም በላይ ስሪላንካ ውስጥ በጣም ታይቷል። ይሄ ላይቭ ስትሪም ስለዚህ 50.9 ፐርሰንት 559 ቪው ማለት ነው ታይቷል። ይሄ ዋሽ ታይማችን ደግሞ 2.0 ነው እዚ ጋር ወይም ደግሞ 6.4 ፐርሰንት ነው የሚያሳየው ማለት ነው። አጠቃላይ 0.13 ሰከንድ ወይም ለ13 ሰከንድ ያክል ነው የታየው። ኢትዮጵያ ውስጥ 151 ቪው ነው ያገኘው 13.7 ፐርሰንት ማለት ነው እያላችሁ እዚ ጋር ታያላችሁ ማለት ነው። ለምሳሌ ስሪላንካ የመጀመሪያውን ደረጃ ይዛለች በማየት ቻናላችን ወይም ደግሞ ላይፍ ስትሪሙ ማለት ነው። ኢትዮጵያ ቀጥሎ፣ ከዛ ኩዌት፣ ከዛ ሳውዲ አረቢያ እያለ ይቀጥላል። ስለዚህ ልክ እንደዚህ አድርጋችሁ ማየት ትችላላችሁ። እዚህ ጋር ሲቲስ ማየት ከፈለጋችሁ ደግሞ እዚህ ጋር ሲቲስ ካስቀመጠላችሁ ሲቲያችሁን የታዩበትን ቦታ ማየት ትችላላችሁ። ለምሳሌ ስሪላንካ ኮሎምቦ ውስጥ ነው የታየው ኮሎምቦ ውስጥ ነው የታየው። ኢትዮጵያ ደግሞ አዲስ አበባ ውስጥ ነው የታየው። ኩዌት ውስጥ ደግሞ ሳሌሚያ ሳልሚያ ውስጥ ነው የታየው። ስሪላንካ እንደገና ነጎምቦ የሚባል ከተማ ውስጥ ታይተዋል ማለት ነው። ስለዚህ ልክ እንደዚህ እያደረጋችሁ ማየት ትችላላችሁ። ግን ከተማና አገር ብቻ አይደለም እምታያት ለምሳሌ እዚህ ጋር ቪወር ኤጅ የሚላለው ቪወር ኤጅ ማለት ደግሞ እስ እድሜ በስንት ዓመት እድሜ ውስጥ ያሉ ሰዎች ናቸው ከስንት ዓመት እስከ ስንት ዓመት ያሉ እድሜዎች ናቸው ያዩት የሚለውን ደግሞ ማየት ትችላላችሁ። እዚህ ጋር ለምሳሌ ከ18 እስከ 24 የእድሜ ገደብ ያላቸው ሰዎች 3.9 ፐርሰንት አይተዋል፣ ቪው አላቸው። ከ25 እስከ 34 ዓመት ያሉ ደግሞ በአማካኝ 28.4 ፐርሰንት ተመልክተዋል። ከ35 እስከ 44 እድሜ ክልል ውስጥ ያሉ ደግሞ 27.2 እያለ ይቀጥላል ማለት ነው። ከ65 ዓመት በላይም ያሉ ተመልክተዋል። እዚህ ጋ ልክ ያዩትን ነገር ወይም ያዩትን በፐርሰንት እዚህ ጋ አስቀምጦላቸዋል። ከዛ ደግሞ ጀንደር ደግሞ ምን የትኞቹ ፆታዎች ናቸው በብዛት ያየው? ፊሜል 44 ነጥብ 9 ፐርሰንት አይተዋል ሜል 55 ነጥብ 2 ፐርሰንት። ስለዚህ በእንደዚህ አይነት ማየት ትችላላችሁ ማለት ነው። ዴት የታየበት ሰብስክሪፕሽን ስታተስ ማየት ትችላላችሁ። ሰብስክሪፕሽን ስታተስ እዚህ ጋ ቪው አለ። ሰብስክሪፕሽን ስታተስ ደግሞ ሰብስክራይብ ያላደረጉ 947 ማለትም 86.2 ያክል ሰብስክራይብ ሳያረጉ ነው ያዩት። 152 ወይም ደግሞ 13.8% ደግሞ ሰብስክራይብ አድርገው ነው ያዩት ማለት ነው። ስለዚህ ለእያንዳንዱ እይታውን እያንዳንዱ ነገር ዋች ታይሙን ሁሉንም በአቨሬጅ ዲዩሬሽን እነዚህም በሙሉ ነገሮች ያስቀምጥላቸዋል። እዚህ ጋር ደግሞ ሰብስክሪፕሽን ሶርስ የሚል ነገር ደግሞ አለ። ሰብስክሪፕሽን ሶርስ ማለት እንዴት ነው ሰብስክራይብ እንዲያደረጉ ያደረጋቸው ወይም ከምን አግኝተውት ነው? ቨርቲካል ላይ ፊድ ይላል። ስለዚህ ቀጥታ ከላይ ፊድ ላይ የተገኘ ነው ይሄ፣ ወደ 16 የሚያክል ወይም ደግሞ መቶ ፐርሰንት ማለት ነው። ሌላ የሚለው ላይ ወይም አዘር የሚለው ላይ ግን ምንም አይነት ነገር አናገኝም። ከዛ እዚጋ ሞር የሚላለ ሞር ስትሉት በጣም በርካታ ነገሮችን ነው የሚያመጣላች፣ ኮንቴንት ታይፕ፣ ፕሌሊስት፣ ዲቫይስ ታይፕ፣ ዩቲብ ፕሮቴክት። ለምሳሌ ዲቫይስ ታይፕ የሚለውን እስቲ እንክፈተውና እዛ ጋር ካስቀመጠልን እንመለከታለን። አዎ እዚህ ጋር አስቀምጠውልናል። ለምሳሌ ዲቫይስ ታይፕ የሚለው ላይ ሞባይል ፎን፣ ኮምፒውተር፣ ቲቪ፣ ታብሌት። አሁን በሞባይል ፎን ምን ያህል ሰዎች ናቸው፣ ወይም በስልካቸው ያዩት ምን ያህል ሰዎች ናቸው ስትሉ 1046 ሰዎች ወይም ደግሞ 95.2% ናቸው ያዩት በስልካቸው በኮምፒውተር ደግሞ ያዩ 40 ናቸው ወይም ደግሞ 3.6% በቲቪ ያዩ 11 ናቸው ወይም 1.0% በታብሌትም ያዩ ደግሞ 0.2% ናቸው ማለት ነው ስለዚህ ልክ በእንደዚህ ማየት ትችላላችሁ ማለት ነው ዲቫይስ ታይፕ በሚለው ሌላ ደግሞ ኮንቴንት ታይፕ የሚለውንም መክፈት ትችላላችሁ እዚህ ጋር ላይቭ ስትሪም አሁን ስለ ላይቭ ስትሪም ስለሆነ እየተመለከትን ያለነው የላይቭ ስትሪሙን ብቻ ያስቀመጠልን ማለት ነው ስለዚህ ልክ እንደዚህ አያድረግን ማየት እንችላለን ማለት ነው። እያንዳንዱን እንቅስቃሴያችንን መመልከት እንችላለን። ስለዚህ ይህ አሁን ከላይቭ ስትሪም ጋር በተያያዘ ብቻ ነው እንጂ ከሌሎቹ ኮንቴንት ጋር በተያያዘ ከሆነ ደግሞ ሌሎቹን ኮንቴንቶቻችንን መመልከት እንችላለን ማለት ነው። ልክ እንደዚህ አድርጋችሁ ነው የምትመለከቷቸው ማለት ነው። ስለዚህ እዚህ ጋር ኮንቴንቶቻችንን ስትመርጡ፣ ለምሳሌ ቪዲዮ ቪዲዮ የሚለውን ታዩታላችሁ። እዚህ ጋር ለምሳሌ ቪዲዮ ትሉ እና ለምሳሌ አድቫንስድ ሞድስቲ የሚለው ላይ እንግባ። አሁን ቪዲዮ ላይ ነው የገባ ነው። ቅድም ላይቭ ስትሪም ላይ ነበር የገባ ነው። አሁን ደግሞ ቪዲዮ ላይ ነው። ቪዲዮ ላይ ስንገባ አሁን እዚህ ጋር ኮንቴንት፣ ትራፊክ ሶርስ፣ ጂኦግራፊ፣ ሲቲስ ልክ እንደሌላው እንደ ቅድሙ ማለት ነው። አሁን እስቲ ወደ ጂኦግራፊ እንግባ። ጂኦግራፊ ስንገባ ቪዲዮዎቻችን በየትኞቹ ሀገሮች በደንብ ታይተዋል የሚለውን ደግሞ እንመለከታለን። ይህ እንግዲህ እንዳልኳችሁ ከሜይ 6 እስከ ጁን 2 በ28 ቀናት ውስጥ ያለንን እንቅስቃሴ ነው እያየን ያለ ነው። በ28 ቀናት ውስጥ 6105 ቪው አግኝተናል። ያ ማለት ከኢትዮጵያ 3990 ወይም ደግሞ 654 ቪዲዮችን ታይቷል። ስለዚህ አሁን እዚህ ጋር አንድ ሌላው ከዚሁ ጋር እየዤ ልገልጽላችሁ የምፈልገው ነገር ኮንቴንታችን ኢንተርናሽናል በደንብ ካልሆነ የሚታየው በብዛት ኢትዮጵያ ውስጥ ከሆነ ምንም ለውጥ አያመጣም። ለምሳሌ ዩቲባችን መኔታይዝ ቢሆን ወደፊት ኢትዮጵያ ውስጥ ብቻ የሚታይ ኮንቴንት ከሆነ ቪዲዮችን ምንም አይነት ገንዘብ መስራት አንችልም። ስለዚህ በተቻለ መጠን ኮንቴንታችን ኢንተርናሽናል እንዲሆን ነው የሚመከረው። ስለዚህ ከሌሎች ሀገሮች እንዲያዩት ወይም ደግሞ ሌላ ሀገር ያሉ ኢትዮጵያን እንዲመለከቱት ለምሳሌ በቪፒኤን መጠቀም እንችላለን። ወይም ለምሳሌ ቪዲዮ ስንለቅ ቪፒኤን መጠቀም ቪዲዮ ሌሎች ሲያዩ በቪፒኤን እንዲያዩ ሪኮመንድ ማድረግ እንችላለን። እንደዚህ እንደዚህ አይነት ነች። ከዛ በተጨማሪ ደግሞ ኮንቴንታችንን ኢንተርናሽናል ማድረግ በጣም አስፈላጊ ነው ማለት ነው። እሺ፣ አሁን የጀመርነው ጂኦግራፊ ላይ ስንገባ 3990 ቪው አግኝተናል ከኢትዮጵያ ውስጥ። ቀጥሎ ከኢትዮጵያ ቀጥሎ በጣም ቪዲዮችን የታየው ስሪላንካ ውስጥ ነው። ስሪላንካ ውስጥ 559 ወይም ደግሞ 9.2%። ቀጥሎ ዩናይትድ ስቴትስ ውስጥ ነው የታየው 164 ወይም ደግሞ 2.7። ከዛ ኩዌት፣ ከዛ ሳውዲ አረቢያ እያለ ይቀጥላል። እስቲ ቀጥሎ ደግሞ ወደ ከተማ እንሄድ። ከተማ ላይ ደግሞ ስንገባ እዚህ ጋር በርከት ያሉ ከተሞች ተቀምጠውልናል። ለምሳሌ አዲስ አበባ ውስጥ ይቅርታ ኢትዮጵያ ውስጥ አዲስ አበባ አለ። ከዛ ቀጥሎ አዳማ አለ ባህር ዳር አለ መቀሌ አለ። እነዚህ ከተሞች ውስጥ ታይተዋል ቪዲዮችን። ሌሎቹ ደግሞ ስሪላንካ ኮሎምቦ ውስጥ ታይተዋል። ከዛ ኩዌት ሳርሚያ ውስጥ ታይተዋል። ስሪላንካ እንደገና ሌላ ነጎምቦ የሚባል ከተማ ውስጥ ታይተዋል። በብዛት ይህን የኔን ቪዲዮዎች እያዩ ያሉት እነዚህ ከተማዎች ውስጥ ያሉ ሰዎች ናቸው። ኢትዮጵያ ውስጥ የተለያዩ ከተሞችን ጠቅሼላቸዋለሁ። አዲስ አበባ አለ ሐዋሳ አለ አዳማ አለ መቀል ያለ እነዚህ ውስጥ በደንብ እየታየ ነው ማለት ነው። ሞር አገር ውስጥ ነው ይሄ ቪዲዮ እየታየ ያለው ማለት ነው ወይም ደግሞ ቪዲዮዎች እየታዩ ያሉት እንደዛ ነው። እዚህ ቪወር ኤጅ ደግሞ ማለት ማየት ደግሞ እንችላለን። ወይም ደግሞ በምን ያህል እድሜ ክልል ያሉ ሰዎች ናቸው እያዩት ያሉት? ከ13 እስከ 17 እድሜ ያላቸው ክልል ላይ ያሉ ምንም እዚህ ጋር ምንም አይነት መረጃ የለም። ስለዚህ እነሱ በአቨሬጅ ምንም የሚያዩት ነገር ወይም ደግሞ ያዩት ነገር እዚህ የተገለጸ ነገር የለም። ከ18 ዓመት እስከ 24 ዓመት ያሉ ጀምሮ ከ65 ዓመት በላይ የሆናቸውም ጭምር ቪዲዮ ቼን ይመለከታሉ። ልክ እዚህ ጋር እንደምትመለከቱት አሁን ከ25 እስከ 34 ያለውን እዚህ በቻርትም አስቀምጦላቸዋል፣ ስለዚህ መመልከት ትችላላችሁ። እንደዚህ አይነት መንገድ አስቀምጦላቸዋል፣ ስለዚህ በዚህ አይነት መንገድ ተቀምጧል። እነዚህ ማየት ነው ማለት ነው። አሁን ከ65 ዓመት በላይ ያሉ ሰዎች ያዩት በጣም ጥቂት ነው። በፐርሰንትም ስትመለከቱ እዚህ ጋር 2 ነጥብ 7 ፐርሰንት ነው እዚህ ጋር የሚያሳየው ልክ እዚህ ጋር እንደቀረበላችሁ ማለት ነው። ስለዚህ ይሄ እያንዳንዱ ያየውን የእድሜ ክልል እና ምን ያህል ፐርሰንት ነው ያየው የሚለውን ነው የሚያመለክተው። ጀንደር ደግሞ ስትመለከቱ ወይም የእድሜ ይቅርታ፣ ፆታ ደግሞ ስትመለከቱ ሴቶች ወይም ፊሜል 33 ነጥብ 7 ፐርሰንት። ሜል ደግሞ 66.3% በዴት ደግሞ ካያችሁ ቀናቱን ማየት ይችላላችሁ። አሁን እዚህ ጋር ከጁን ጁን 2 እያለ ወደ ሜይ 6 ወደ ታች ይወርዳል። ስለዚህ ከሜይ 6 ጀምሮ ያለውን ከፍ እያላችሁ ስትሄዱ፣ በፐርሰንት ምን ያህል አጠቃላይ ቪው እንዳለ፣ ምን ያህል ዋች ታይም እንዳላችሁ፣ ምን ያህል ቪው ዱሬሽን እንዳላችሁ እነዚህን ሁሉ ነገሮች ያሳያችኋል ማለት ነው። ሰብስክሪፕሽን ስታተስ ሰብስክሪፕሽን ስታትስ ስታዩ 91 ፐርሰንት የሚያክለው ሰው ሰብስክራይብ ሳያደርግ ነው ቪዲዮዎችን የሚያዩ ወይም ደግሞ የኔም ቪዲዮዎች የሚያዩ። 9 ነጥብ 0 ወይም ደግሞ 9 ፐርሰንት ያክል ብቻ ነው ሰብስክራይብ ያደረገው። በቁጥር ደግሞ ስትመለከቱት 5555 ሰው ሰብስክራይብ ሳያደርግ ነው ቪዲዮዎችን ሲመለከት የነበረው። በ28 ቀናት ውስጥ 550 ያክሉ ደግሞ ሰብስክራይብ አድርጓል። ስለዚህ ልክ እንደዚህ ነው እያረጋችሁ እያንዳንዱን መረጃችሁን ቪዲዮ፣ አናሊቲክሳችሁ፣ ቻናል አናሊቲክሳችሁ ላይ ማየት የምትችሉት ማለት ነው። ታዲያ ቪዲዮችን በምን በምን አይነት መንገድ ነው ያገኟቸው ሲባል ደግሞ እዚህ ጋር አለ። ሰብስክሪፕሽን ሶርስ የሚል ደግሞ አለ። ዩቲዩብ ዋች ፔጅ፣ ቨርቲካል ላይፍ ፊድ፣ ዩቲዩብ ቻናል፣ ሶሪ ዮር ዩቲዩብ ቻናል፣ ሰብስክሪፕሽንስ፣ ቻናል ሊስት እና አዘርስ የሚላለ እነሱም ቢሆን በፐርሰንት ልክ እንደዚህ ተቀምጧል። አሁን እዚህ ሞር የሚለው ላይ ደግሞ ስንገባ ለምሳሌ ዲቫይስ ታይፕስ እንመልከት። በምን አይነት ዲቫይስ ነው ሰዎች የተመለከቱት ቪዲዮዎችን በ28 ቀናት ውስጥ ካልን በሞባይል የበለጠው ነው 5261 ወይም ደግሞ 86.2 ፐርሰንት የሚያክሉት በስልካቸው ነው የተመለከቱት። በኮምፒውተር የተመለከቱም አሉ 647 የሚያክሉ ወይም ደግሞ 10.6 ፐርሰንት። በቲቪ የሚያዩ ደግሞ አሉ 1.8 ፐርሰንቱ በቲቪ አይቷል። በታብሌትም ደግሞ 1.4 ፐርሰንቱ አይቶኛል ማለት ነው፣ ወይም ቪዲዮቼ ተመልክቷቸዋል። ፕሌሊስት ደግሞ ብዙ የታየው ፕሌሊስት የትኛው ነው? ያው እርግጥ ነው ፕሌሊስት ትንሽ ነው። ቱቶሪያል አለ፣ ላይፍ ስትሪም አለ፣ እንደዚሁም ኢንፎርሜሽን አለ። እነሱ እዚህ ጋር ተቀምጦላቸዋል። ላይቭ ስትሪም ቪዲዮዎች አሉ፣ ኢንፎርሜሽን የሚለው ተቀምጧል። ብዙ የታየው አሁን እነሱ ናቸው። ቱቶሪያል የሚለው ላይ ብዙ የታየ ፐርሰንት እዚህ ጋር የተቀመጠ ነገር የለም ማለት ነው። ስለዚህ ልክ እንደዚህ አድርገን ነው የምንመለከተው ማለት ነው። አሁን ይሄ በሎንግ ፎርም ቪዲዮ ነው። ሾርት ፎርም ቪዲዮዎች አሉ፣ ላይቭ አለ፣ ፖስት ያደረጋችኋቸው አሉ፣ ፕሌሊስታችሁ አጠቃላይ አለ። ስለዚህ አናሊቲክሳችሁን ስትመለከቱ ልክ እንደዚህ ያደረጋችሁን እንቅስቃሴያችሁን የምትመለከቱት ቻናላችሁ ደግሞ መኔታይዝ ሲሆን የገንዘባችሁንም እንቅስቃሴ በዚህ ቪዲዮ ይሄን ያህል ገንዘብ አግኝተሃል ወይም ሰርተሃል የሚለውን ደግሞ እዚሁ ላይ ይቀመጥላችኋል ማለት ነው። ስለዚህ አሁን ያኛውን የሁለተኛውን ቻናል ባሳያችሁ እሱ ላይ ታዩት ነበረ። በምን ያህል ቪዲዮ ምን ያህል ገንዘብ ሰርቷል፣ ይሄ ቪዲዮ ምን ያህል ገንዘብ ሰርተዋል፣ የሚለውን ምን ያህል ቪው አግኝተዋል፣ ምን ያህል ገንዘብ ሰርቷል ና የሚለውን እያንዳንዱን እንቅስቃሴ ልክ በእንደዚህ አይነት መንገድ ሊያስቀምጥላቸዋል ማለት ነው። ስለዚህ ልክ በእንደዚህ አይነት መንገድ ማየት ትችላላችሁ ማለት ነው። ስለዚህ ሌላው ደግሞ እዚህ ጋር የምትመለከቱት ኦዲየንሶቻችሁ አሁን ኦዲየንስ የሚለው ላይ ሌላው እዚህ ጋር ትኩረት አድርጋችሁ ማየት ያለባችሁ በየትኛው ሰዓት ነው የናንተ ቪዲዮዎቻችሁን የሚያዩ ሰዎች የሚበዙት? በየትኛው ሰዓት ብትለቁት ነው ቪዲዮዎቻችሁን? በነገራችሁ ላይ ዩቲዩብ ሁሉንም ነገር አስቀምጧል። ከዛ በኋላ እኛንን እንግዲህ የራሳችንን ሰዓት እያስተካከልን ቪዲዮዎችን መልቀቅ የምንችለው አሁን እዚህ ጋር 12 ሰዓት ኤኤም ይላል። ስለዚህ ይሄ ማለት 6 ሰዓት ላይ ማለት ነው። 6 ሰዓት ላይ ልክ ልክ እዚህ ጋር ስትመለከቱ ቬሪ ፊው ኦፍ ዩር ቪወርስ አር ኦን ዩቲዩብ በጣም ጥቂት የሆኑ ሰዎች ናቸው እዚህ ጋር የሚገኙት። አሁን ይሄ ከእሁድ እስከ ቅዳሜ ድረስ ያለውን ነው በተርታ ያስቀመጠልን። ስለዚህ እዚህ ጋር በጣም ጠቆር ያለው ነገር ብዙ ተመልካቾች የማይገኙበት ሰዓት ማለት ነው። ይሄ ማለት ለምሳሌ ከሌሊቱ 6 ሰዓት እስከ ጠዋት 12 ሰዓት ድረስ ያለው ጠቆር ያለ ነው ብዙ ተመልካች የማናገኝበት ሰዓት ነው። ስለዚህ በዚህ ሰዓት ቪዲዮ ብንለቅ ምንም ጥቅም የለው ማለት ነው። ከጧቱ 12 ሰዓት እስከ ቀኑ 6 ሰዓት ያለውን ደግሞ ስትመለከቱ few of your viewers are on youtube፣ ስለዚህ የተወሰኑት ተመልካቾች አሁን ዩቲውብን ላይ አሉ። ስለዚህ መልቀቅ ትችላለህ ነው። ግን ምንድነው አሁን ሰዓቱን እዚህ ጋር ይህን ነገር በደንብ ደመቅ ያለው ቦታ ላይ ብንለቀው ነው ሞር የተሻለ የሚሆነው። ያ ማለት many of your viewers are on youtube፣ ስለዚህ አብዛኞቹ ተመልካቾች አብዛኞቹ የአንተን ቪዲዮ የሚያዩ ሰዎች ወይም ቻናልን የሚያዩ ሰዎች ቢሆን ይችላል። ቪዲዮውን የሚያዩ ሰዎች ዩቲዩብን እየተመለከቱ ወይም እየጎበኙ ነው። ስለዚህ በዚህ ሰዓት ቪዲዮአችንን ብንለቅ ወዲያውኑ ቪዲዮአችን ይታያል ማለት ነው። ስለዚህ ይሄ ለምሳሌ ከእሁድ ጀምሮ ያሉትን እስከ አርብ ያለውን እንቅስቃሴ ስትመለከቱ፣ እያንዳንዱ የራሱ የሆነ የሚታይበት ጊዜ ያለው ግን ምንድነው እዚህ ጋር በምትመለከቱት ደመቅ ያሉት ላይ ቪዲዮቸውን ብትለቁ ደመቅ ያለው ሰዓት ላይ ለምሳሌ ከምሽቱ 12 ሰዓት ላይ በደንብ ደመቅ ያለ ነው። አብዛኞቹ እንደው ሜኒ ሳይሆን ሞስት ኦፍ ዮር ቪውየርስ አር ኦን ዩቲዩብ ነው የሚለው እዚህ ጋር። ስለዚህ እዚህ ጋር ደግሞ ስትመለከቱት ሰኞ ላይ ደግሞ ልክ በዚሁ አስራ አንድ ሰዓት አካባቢ ሰም ኦፍ ዮር ቪውየርስ አር ኦን ዩቲዩብ። አሁን ይሄ የተወሰኑ ናቸው። እዚህም ጋር ሰም ኦፍ ዮር ቪውየርስ አር ኦን ዩቲዩብ ነው የሚለው ግን እዚህ ጋር ከአስራ ሁለት ሰዓት በኋላ ያሉት ደግሞ ሰዓታት በተለይ ከምሽቱ 1 ሰዓት ጀምሮ ያሉ ሰዓታት ደግሞ በደንብ ዩቲዩብ ቻናላችን ላይ ቪዲዮችንን ለመልቀቅ በጣም አመቺ ሰዓቶች ናቸው ማለት ነው። ስለዚህ ኦዲየንስ የሚለው ላይ ገብተን ይህንንም መመልከት እንችላለን ማለት ነው። ሌላው ነገር ቪዲዮስ ግሮዊንግ ዩር ኦዲየንስ። ስለዚህ ይሄ በዘጠና ቀናት ውስጥ ደግሞ ያለውን ደግሞ ምን ያህል ተመልካቾችን እያገኘ እንደሆነ በተለይ ደግሞ በምንለቃቸው ቪዲዮዎች አማካኝነት ተመልካቾቻችን ምን ያህል በርከት እያሉ እንደሄዱ የሚያሳይ ነው ማለት ነው። ስለዚህ እያንዳንዱን ነገር መመልከት እንችላለን። ከዛ እዚህም ጋር ስትመጡ ኮንቴንት አለ፣ ኮንቴንታችሁ ቀደም ተመልክተናል። ኦዲየንስ አለ እዚህ ጋር ተመልክተናል። ስለዚህ እነዚህን ነገሮች በሙሉ መመልከት እንችላለን። ለምሳሌ ዲቫይስ ታይፕ እዚህ ጋር መመልከት እንችላለን፣ ቶፕ ጂኦግራፊስ መመልከት እንችላለን። ስለዚህ እያንዳንዱ ነገር እዚህ ቶፕ ሰብታይትል ላንጉዌጅስ በሙሉ ሰብስክራይበሮቻችሁን፣ ኤጅ እና ጀንደር፣ ዋስ ታይም ፍሮም ሰብስክራይበርስ እነዚህ እነዚህ ነገሮች በሙሉ መመልከት ትችላላችሁ ማለት ነው። ስለዚህ ዩቲዩብ ቻናላችን በዩቲዩብ ስቱዲዮችን ላይ ማየት የማንችላቸው ምንም ነገሮች የሉም ማለት ነው። ስለዚህ እነዚህን ማየት እንችላለን። ስለዚህ የዩቲዩብ ስቱዲዮ ላይ በጣም በጣም ትኩረት አድርጉ። ዩቲዩብ ስቱዲዮቹን በየጊዜው ገምግሙ፣ እዩ። ዩቲዩብ ስቱዲዮቹን እየገመገማችሁ ስትሄዱ እናንተ ምንድነው ያጎደልኩት ነገር ምን ማድረግ ይሻላል የሚለው እንድትወስኑም ያደርጋችኋል ማለት ነው ስለዚህ ይሄንንም እንድታውቁ ይረዳቸዋል። ማለት ነው ስለዚህ፣ እያንዳንዱን በተለይ ደግሞ አናሊቲክስ ላይ ገብተን ሁልጊዜ ቻናላችንን ቼክ ማድረጋችን በጣም አስፈላጊ ነው። ምክንያቱም አናሊቲክስ ላይ ነው እያንዳንዱን እንቅስቃሴ መገምገም የምንችለው፣ ወይም ደግሞ ቻናላችንም የሚገመገመው የሚታየው እዛ ላይ ስለሆነ ያን ነገር ያሳያል። ለምሳሌ እዚህ ጋር አዳዲስ ቪወሮችም ካሉ ሪተርኒንግ ቪወርስ፣ አሁን ለምሳሌ አዳዲስ ቪወሮች መቶ አንድ የሚያክሉ አዳዲስ ቪወሮች አግኝተናል። 41 የሚያክሉ ደግሞ ሪተርኒንግ ቪውየርስ አግኝተናል። ስለዚህ እነዚህ እነዚህ ነገሮች መመልከት እንችላለን። ሁሉም ነገር ላይ ገብታችሁ እያን ዝርዝሩን በሙሉ ያመጣላችኋል ማለት ነው። ግን አናሊቲክስ ላይ ነው ይህን ሁሉ ነገሮች የምታገኙት። ከዛ ውጭ ግን ዳሽቦርድ ላይ እንዳልኳችሁ የተወሰነ ነገር ነው የሚያሳያችሁ፣ ሃይላይቱን ነው የሚያሳያችሁ። ኮንቴንት ላይ ያው ኮንቴንታችሁን እስካሁን የለቀቃችኋቸውን ቪዲዮ ያገኙትን ላይክ፣ ፐብሊክሊ ነው ወይ የተለቀቁት ኮፒራይት ስትራይክ ወይም ይቅርታ ኮፒራይት ኮንቴንት ችግር አለበት ወይ ምናምን እነዚህ ነገር እና ላይክ እና ዲስላይክ ያገኙትን ላይክ እና ዲስላይክ እነዚህ ነገሮች ናቸው የሚያሳዩት ማለት ነው። ስለዚህ አጠቃላይ ዩቲብ ስቱዲዮን በደንብ መጠቀም እንችላለን። ዩቲብ ስቱዲዮን በደንብ ከተጠቀማችሁ በደንብ ሁሉንም ነገራችሁ መመልከት ትችላላችሁ፣ እንቅስቃሴያችሁን መመልከት ትችላላችሁ። እናንተም የበለጠ ማሻሻል የምትፈልጓቸው ነገሮች ካሉ እዛ ላይ እያያችሁ ነገሮችን ማሻሻል፣ ሰዓታችሁን ማሻሻል ትችላላችሁ ማለት ነው እንግዲህ ዩቲዩብ ስቱዲዮ ላይ እንዴት አድርገን የዩቲዩብ እንቅስቃሴያችንን የዩቲዩብ ቻናላችንን እንቅስቃሴ የቪዲዮቻችንን እንቅስቃሴ ቪዲዮቻችን በየትኞቹ ሀገሮች በየትኞቹ ሰዎች በምን አይነት እድሜ ክልል ያሉ በየትኞቹ ጾታ ወይም ደግሞ በየትኛው ጾታ ያሉ የበለጠ ታይተዋል እነዚህን በጣም በርካታ ነገሮች ነው የተመለከትነው። ይህንን ይመስላል ማለት ነው የዩቲዩብ ስቱዲዮአችን። ስለዚህ በስልካችሁም የምትጠቀሙ ይሁን በ ኮምፒውተራችሁን የምትጠቀሙ ገብታችሁ ዩቲዩብ ስቱዲያችሁን ልክ እንደዚህ መገምገም ይኖርባችኋል፣ ማየት ይኖርባችኋል። ዩቲዩብ ስቱዲያችሁን ብዙ ጊዜ ገምግሙ። ከዚህ በተጨማሪ ደግሞ ዩቲዩብ ራሱ በሳምንት ውስጥ ሪካፕ ይልክላቸዋል። ወይም ደግሞ እስካሁን በሳምንት ውስጥ ያላችሁን እንቅስቃሴ ምን ያህል እየታያችሁ እንደሆነ ምን ያህል ሰዎች ወደ እናንተ እየመጡ እንደሆነ የትኞቹ ቪዲዮዎች የበለጠ ትኩረት እንዳገኙ ይነግራቸዋል ማለት ነው። ስለዚህ በእንደዚህ መንገድ እናንተ። ቪዲዮዎቻችሁን ቻናላችሁን ቼክ ማድረግ ትችላላችሁ ማለት ነው። ይህን ይመስላል እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ። በጣም እንደምትወዱት ተስፋ አደርጋለሁ፣ እንደሚጠቅማችሁ ተስፋ አደርጋለሁ። ከዚህ በኋላ ዩቱብ ስቱዲያችሁን በደንብ እንደምትገመግሙ ከዚህ ቪዲዮ በኋላ ተስፋ አደርጋለሁ ማለት ነው። ይህን ቪዲዮ ከጠቀማችሁ ላይክ አድርጉ፣ እንደዚሁም ደግሞ ኮሜንት ላይ ያላችሁን ሀሳብ አጋሩኝ። ከዚህ በተጨማሪ ደግሞ በ ሰብስክራይብ አድርጎ ይሄን ቻናል ያው እንዳያችሁት፣ በፐርሰንት የሚበዛው ሰብስክራይብ ሳያደርግ ቪዲዮ የሚያይ ነው። ስለዚህ ሰብስክራይብ ብታደርጉት በጣም የተሻለ ነው፣ ምክንያቱም ትምህርታዊ እንደዚሁም ደግሞ የተለያዩ አይነት መረጃዎች የሚቀርቡበት ቻናል ስለሆነ ማለት ነው። ሌላው ከዚሁ ጋር አያይዤ መንገር የምፈልገው ደግሞ ከዚህ ወጣ ብዬ ብዙዎች በተለያዩ በሶሻል ሚዲያ ፕላትፎርም ላይ በዩቱብ ቻናል የሚሆን በቴሌግራሜ ሀሳብ ለምትሰጡኝ በሙሉ ከልብ አድርጌ አመሰግናችኋለሁ። ጥያቄዎች ታቀርቡልኛላችሁ፣ ከልብ አድርጌ ነው አመሰግነው ለዚህ። ሆኖም ግን እዚሁ ጋር አንድ ለነግራችሁ የምፈልገው ነገር በተለይ ከሰሞኑ ካቀረብኩት ከዲቪ ጋር በተያያዘ ባቀረብኳቸው ቪዲዮ ላይ ተነስታችሁ የዲኤስ ሁለት ስልሳን ፎርምን እንድሞላላችሁ እየጠየቃችሁኝ ያላችሁ አላችሁ ብዙ ናችሁ። ስለዚህ እዚሁ ጋር በግልጽ ለመንገድ ያክል ዲኤስ ሁለት ስልሳን እኔ አልሞላም፣ ምንም አይነት ፎርሞችን አልሞላም። እኔ ጀዝ። ኢንፎርሜሽኖችን ነው የምሰጠው። ስለዚህ ስሰጥ የነበረውም እንደዛ ነው። የሚያስቸግራችሁ ነገር ግን በዚህ ጉዳይ የሚያስቸግራችሁ ነገር ካለ ግን ያው ስልክ ቁጥሬንም ትቼላችኋለሁ የቴሌግራም ፔጅ ላይ እየገባችሁ አስተያየቶቻችሁን፣ ጥያቄያችሁን መላክ ትችላላችሁ። ከዚህ በተጨማሪ ደግሞ ዩቱብ ቻናሌ ላይ እየገባችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እኔ ምላሽ እሰጣለሁ በተቻለ መጠን። እንግዲህ ይህንን ይመስላል የዛሬው ቆይታችን። በሌላ ቪዲዮ ደግሞ እንገናኛለን። እንደዚሁም ደግሞ ላይቭ ስትሪም ላይ አትጥፉ። ኑ ጥያቄዎቻችሁን፣ ሀሳብ አስተያየቶቻችሁን አጋሩን ለሁላችንም ስለሚጠቅም ማለት ነው። በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ